ቆንጂት እንደሰረቀችው አድርጎ ነው የሚናገረው፣ ማለት ነው። ቆንጂት እንደሰረቀችው አድርጎ እንግዲህ ተመካክሮ ይሄ ነገር ይላቸዋል። ተመካክሮ ቆንጂት ያምነዋታል ወይስ አያምኗትም። ያው የቤታቸው የምታግዛቸው አጋዥ ናት ማለት ነው፣ ያው እንደኛ ሰራተኛ ናት ማለት ነው። እና እቺ ልጅ እስቲ ያምኗታል ይጠረጥሯታል? እንደዚህ አይነት ነገር በዚህ በፊት ታደርጋለች ወይስ አታረግም? ውብዬ ና ናሆ ምስ ምን እንደሚናገሩ እስቲ እንሰማለን ማለት ነው ብሎ እንግዲህ እሷ፣ እኔ እንደዚህ አይነት ነገር አድርጊ ስለማያውቅ አይጠረጥረኝም ብላለች ማለት ነው። ዳግም ደግሞ ያው አታርግም ብለዋል እነሱ ሁለቱም ተመካክረው ነው እዛ ቀን እንደዚህ። ደግሞ ሁለቱም ብራንክ አድርጓቸው ነበረ ቆንጁት እና ዳግም ማለት ነው። ናሆ እና ውብዬ ብራንክ አድርጓቸው ነበረ እንደዚሁ ማለት ነው። በሱ የመጣ በጣም እኛም ገጠራችን እናረጋለን ብሎ እንግዲህ ሁሉም በቁጭት ነበር ማለት ነው ተዘጋጅተው ነበር ማለት ነው እንግዲህ ዛሬ ይሰራውላችሁ ብላችኋለሁ እንግዲህ ብሩን አውቀ እነሱ ልጆቹ ዳጌ እና ያው ቆንጁት እንደተመካከሉ ነገርኳችሁ ትንሽ መጀመሪያ ተመካክሯቸው ተጠንቅቆ ነው። እሷም ያለው ነገር ማለት ነው። ጎበዝ ናት ነገራችን ላይ እናበረታታት ማለት ነው። በጣም ጎበዝ ልጅ ናት ማለት ነው። ከዛ አውቆ ዳጌ ነገር የመፈለግ ሱቅ እሄዳለሁ ዋለና ሱቅ ይዘጋል ምናምን ሲል አይዘጋም፣ መቼ ነው አንድ ሰአት ሱቅ የሚዘጋው ምናምን፣ ደግሞ ናሆና ዳጌ ናሆና ውብዬ ማለት ነው በጣም ዳክሟቸዋል። ፊታቸው ራሱ ያስታውቃል። የደከመው ሰው ነው የሚመስሉት እላቸዋለሁ ከዛ ሄዶ ዳጊ ደግሞ ሱቅ ሊሄድ ብሩን ሲፈትሽ ብሩን አጣላቸዋለሁ። ከዛ ብሩን አጥተው ማለት ነው በውብዬ እና በናሆዬ ፊት መጥተው ቆንጂት ብሬ የት ሄደ ብሎ ጠየቃት ላቸዋለሁ። ብሬ የት ሄደ ሲላት አላቅም ምን እያንተ ብር ጠባቂ ነኝ ያላቅም አለችው፣ አላቅም አለችው። ከዛ ረ ውል ታገኘዋለህ ምናምን አለው እና ሄዶ ሱሪውን ይዞት መጣና እና ይኸው፣ ምንም ነገር የለም። አንድ ሺህ ብር ነበረ፣ የት አለ ብሬን አለና፣ ተናደው ብስጭት አለ። ደግሞ እንዴት ያቁበታል እናንተ፣ ኮስተር ሄዶ እኮ ነው። ከዛ ቆንጂት እኔ አላገላኝም ያንተ ብር ነው እንዴ እኔ ያንተ ብር ነው እኔ ነኝ እንዴ የምወስደው፣ በቃ ብላ እንደ ድብድብ ሞጣ አላቸው አለ። ከዛ ዉብዮ ናሄ ማለት ነው ቆንጂት፣ እንደዚህ አይነት በፍጹም አታረግም፣ እኔ አምናታለሁ፣ እንደዚህ አይነት ነገር አታረግም አላምንም አለ በቆንጂት እንደዚ አይነ ነገር ታደርጋለች ብዬ በፍጹም አላምንም አለ። ከዛ ዳጊ ደግሞ ወይኔ የሰው ተንኮል ግን ጎበዝ ናቸው አወቁበት ማለት ነው። ከዛ ብሩን ይዘው መጣና ስምንት መቶ ብር ነበረ በኪሱ ማለት ነው። ስምንት መቶ ብሩን አወቀ በጸጉሯ እንዳወጣ ሰው። እንግዲህ ብዙ ነው የተከራከሩት። በጣም ነው የተከራከሩት ሁለቱ ማለት ነው። ወሰንሽ አልወሰንኩም፣ ወሰንሽ አልወሰንኩም። እነሱ ደግሞ ተው ብሎ የሱ በጣም ነው የእሱን የተቆጡት ማለት ነው፣ የዳጊን የተቆጡት እሱ እንደዛ ያለ ነገር የለባትም አሉዋ። ለምን በዚህ በፊት ስለሌለባት ለባት ያምኗታል ማለት ነው። ገባችዋ? ከዛ እንትና ናሆ ማለት ነው ተጸጉሯ አውቆ ተጸጉሯ እንዳወጣው ሰው ማለት ነው። ይሄ የሁሉም ትምህርት ይሆናል ብሎ ነው። እሺ ከዛ ተፀጉሯን አውጥቶት ማለት ነው። ይኸው የወሰደችው ብዙ ናሆና ዳጌ ናሆና ውብዬ ድንግጥ አይሉ ደነገጡ። ከዛ ይሄ ነገር አንጠበቁም ነበራ። እውነት መሰላቸው እና ደነገጡ፣ ሁላቸዋለሁ ደነገጡ። ከዛ እንደው የውብዬ እንትና የናሆን ሊመቱት ነው የያዙት፣ በተራሱ ሁሉም ወርሮ መቶታል ማለት ነው። እንደዚያ የለን እሱ አታደርግም ብሎ ማለት ነው። ከዛ ቆንጂት ደሞ ኮስተር ብላ ማለት ነው። እቅርታ አለች። እቅርታ ስትል ውብዬ ምን እቅርታ ያስብ ምንድን ነው ምንድን ነው? አንቺ ቆንጂት ብር ካጣሽ እኔ ነው ያሰጥሽም ወይ እኔ አዳይሽ ያሰጥሽም ነበረ ወይ ብላ እኔ የፈለሽውን የሰጥሽ ነበረ ብላ ተቆጣች ማለት ነው። ከዛው እቅርታ አድርጉልኝ ምና ምን እቅርታ ምናምን ብላ እንትን አለች እላቸዋለሁ። ጎበዝናት እናንተ ታቅፈታለች። ማሻላ ጎበዝ ናቸው ሁለቱም አደነቅኳቸው። ከዛ እንቺ ሁለት መቶ ብር ይጎላል። ሁለት መቶ ብሩ በላሹ አላት። አልበላሁም ማለት በላሹ አልበላሁም። ሁለቱም ክርክር ስታዩዋቸው ሲከራከሩ ደስ ሲሉ ሲያምርባቸው ማለት ነው። በላሹ አልበላሹም ነው የተባባሉ ማለት ነው። ከዛ ቆንጁት የት አለ እኔምን አረኩት ነ ምንም አረከ ምናምን ማለት ሲለ ሰው ተከራከረ ዳጌ ማለት ነው። ዳጌ ድርቅ አለና በላሹ አላት እኔ አልወሰድኩም። ምንም ነገር ያልሰሩ ነገር የለም አለችው። ከዛ ውብዬ ና ነገች ላይ ሻሂጥ ዳ ነበረ ቆንጂት ማለት ነው። ውብዬ ና ናሆ፣ ደግ ናሆ በጣም ዳክሟቸዋል። እንተኛ ነው ብሎ ሻሂውን ተሎ በላጣ ዲስልን ያሏት ነው እሷ ያው፣ ይህንን እንትን እንደምታረጋቸው ጥጄ መጥቼ ያለው ብላ ጸጥ ብላ ቁጭ። አዎ ያው ተነጋግረው ማለት ነው ከዛ ዳጊዬና ውብዬ ማለት ነው ውብዬና ናሆ ማለት ነው በጣም የተናደዱት በጣም ማለት ነው። ምክንያቱም በዚህ በፊት ቆንጂት እንደዚህ አይነት ነገር ስለ አርጋ ስለማታቅ ዳጊ ምናስበነ እንደዚህ አይነት ምትላት የልጅቷ እንደዚህ አይነት ትላት አለ ብሎ ዳጊ እንደ ውብዬም ልትመታው በትራስ የመታችው፣ ናሆም ደግሞ በትራስ የመታው እንደ ሊመታውም ተነስቶ ነበረ። ያዞት ነበረ ማለት ነው። ከዛ በቃ እንደፈለጉ ይሆኑ ብሎ ውብዬና ናሆ ውስጥ ሊገቡ ሲመጡ መደባደብ ጀመሩ። ማን ነው የሚደባደበው? ቆንጅት እና ዳጌ ማለት ነው። ከዛ ደግሞ አገላገላቸው ናሆ ማለት ነው። አገላገላቸው እና ከዛ በኋላ አበጅ ልጅ በጣም ፍሪክ ናት እናንተ። በጣም ጎበዝ ማለት ነው። ጎበዝ ማሻላ ማለት ነው። እና ቤተሰቦች ከዛ በኋላ ብራንት መሆኑን ነገሯቸው ማለት ነው። ተናደዱ ተናደዱ። እናንተ እዛ ቀን እንደዚህ አድርጋችሁ እንደዚህ አድርጋችሁ አቃጥላችሁ ነበረ አሁን እኛም ተራችን መጥተናል ብሎ ከዛ ነሆ ነሆ እግር ላይ ቢወድቅ እንዲህ ያለ ዳጌ ዳጌ እግር ላይ ቢወድቅ ነሆ አልቀበልም አለ ላችሁ አለ። ውብዬም ላይ እግሯ ላይ ብትወርቅ ቆንጂት ምንም አልሰማሽም አለች ውብዬ። በጣም ተናደደች ስለነበረ ነገር እስኪ ነገር ከዛ ውብዬ በጣም ነው የተናደደችው። ከዛ በኋላ ደግሞ እናንተ እዛ ቀን እንዴት ነው ያረጋችሁን እንዴት ነው ያስለቀሳችሁን እና እኛም ተራችን መጥተናል ብላ ቆንጅት ልክልካቸው ናት። ነግራችሁ ጎበዝ ናት ወላሄ እላቸዋለሁ። እና ቤተሰቦች፣ ለማንኛውም እናበረታታቸው እነዚህ ልጆች ማለት ነው። ቆንጂትን፣ በተለይ አዲስ ናት። እንደኛ ማለት ነው። እንደኛ ፍሬሽናት ማለት ነው። አበረታታት ማለት ነው። ከወደዳችሁ ሼር ላይክ በማድረግ እንግዲህ ቤተሰቡ ነው፣ ቤተሰቡ የሆናችሁ ሁላችሁ ማለት ነው። አሳብ አስተያየታችሁ ኮሜት ላይ አስቀምጡ ማለት ነው። ደዘና የሚያደርግ ፈታ የሚያደርግ ብራንክ ነው ማለት ነው። በሌላ ቪዲዮን እስከ ስንገናኝ ድረስ ባይ ባይ።